ሰላም ዩቲዩብ ተከታታዮቼ ዛሬም እንደተለመደው የህልሞችን ፍቺ የምነግራችሁ ይሆናል። በተጨማሪም ደግሞ ያው የእናንተን ህልሞች እዚህ ላይ እንደምፈታ በቀድሞ ቪዲዮ ላይ ነግሬያችኋለሁን። ያው ለተወሰነ ጊዜ ማለት ነው እንጂ ይህን ቻናል የምጠቀመው ፍቺዎችን ብቻ ነበረ። አሁን ግን ያው የእናንተን ህልም ፍቺዎች እዚሁ ላይ ነው ምለቅላችሁ። ያው ቤተሰብ ያላችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁን እንዳረሱ፣ ሌሎችም ያው እንዲያውቁ ማለት ነው ሼር አድርጉ። የደውል ምልክቷን ደግሞ ተጫኗት፣ አዳዲስ ሲለቅላችሁ እንዲደርሳ ይመስላችሁ ማለት ነው። አሁን በንስሐ ዙሪያ የሚታዩ ህልሞችና ፍቺዎቻችሁን ቸውን እነግራችኋለሁኝ በሳሙና በውሃ ፊትንና ሰውነትን ሙልጭ አድርጎ መታጠብ እግዚአብሔር በደልንና ሀጢያትን ይቅር እንዳለ የሚያመላክት ነው። ሰውነት በጭቃ መለወስ ኃጢአት ስለሆነ ያው ቶሎ ንስሐ መግባት ያስፈልጋል ማለት ነው። ሰውነታችንን ስንታጠብ ግማሹ ነጽቶ፣ ግማሹ ቆሽሾ ማለት ታጥበን ሳንጨርስ ማለት ነው። ወይም ደግሞ ሙሉ በሙሉ ሳንታጠብ ማለት ነው። ያ የሚያመላክተው ሙሉ በሙሉ ንስሐችንን እንዳልጨረስን የሚያመላክተን ነው። ያ ሙሉ በሙሉ ንስሐ መግባት ያስፈልጋል ማለት ነው። አጥር ሲፈርስ ማየት ከቤተሰብ ሰው እንደሚሞት የሚያመላክት ነው። ያው ክፉንልም ደጉልምል ብሎ መጸለይ ያስፈልጋል ያንን ነው የሚያመላክተው። ጻዕዳ ነጭ ልብስ መልበስ ጸጋ እግዚአብሔር ነው የሚያመላክተው ማለት ነው። የሚያምር ህፃን ልጅ ሁሌ ማየት መንፈስ ቅዱስ ነው ሲሳይንም ነው የሚያመላክተው ማለት ነው። አንድ ሰው በህልሙ አዲስ መኪና ሲሰጠው ካለመ ከትልቅ ጸጋ እንደሚደርስ የሚያመላክተው ነው። አንድ ሰው በህልሙ እርግብ ስታርፍበት ካለመ መንፈስ ቅዱስ ነው የሚያመላክተው ማለት ነው። ያው አሁን በመቀጠል የእናንተን ህልምን መፈታ ይሆናል ማለት ነው። ኖላዊ እሺ፣ መቅዴ በዚያ አለን። እሺ እናት አመሰግናለሁኝ። የወፍጮ ቤት ቁጢ ወይም ረብራቡ ላይ ተቀምጠን ምግብ መብላት መፈለግ ምንድን ነው? እሺ አንደኛ ውፍጮ ቤትን ማየት ያው ውፍጮ ቤት ምናምን የሚፈጭበት አይደል የው ሀሳብ የሚቀልበት ሀሳብን የሚያስጨንቀን ነገር የምንገላገልበት ማለት ነው። ያው ግን ስበሉን ያየሽው ወይስ ለመብላት መፈለግን ነው? ያው ምግብ በረከት ነው፣ ሲሳይ ነው። እንደገና ደግሞ አብራችሁ ስበሉ ከሆነ የሚያየሽው፣ ያው መፈለግ ብቻ ከሆነ ግን ይሄ አይደለም። ያው ልበሉ ወይም ደግሞ ስበሉም ከሆነ ደግሞ ያው ጥሩ የሆነ ግንኙነትን ወይም ደግሞ ካልበላችሁም ደግሞ ጥሩ የሆነ ከሰዎች ጋር ጥሩ የሆነ ግንኙነትን ለመፍጠር መጣርን። እንደገና ደግሞ ያው ሀሳብ ሼር መደራረግን ሀሳብ ለማቃለ ከሰዎች ጋር የሆነ ጥሩ ግንኙነትን መመስረትን የሚያመላክትች ነው። ያ እሺ በቃ እዚህ ላይ ፍችልኝ ውዴ። ልጅ ሲጠፋ እና እዛ ሰፈር እየተጫወተ ነበር ይሉኛል፣ ህጻናቶች እየፈለኩ ይነቃው። እሺ ልጅ ካለሽ ያው ጸሎት አድርጊ፣ በደንብ ተጠንቀቂ። ያው ልጅ መጥፋት ትንሽ ጥሩ አይደለም። ምክንያቱም ጥሩ ያልሆነ አቅጣጫ መያዘን መጥፋቱ ያንን ነው የሚያመላክት ህይወት አመራር ላይ ወይም ደግሞ ህይወትን በስናትራት የመምራት ላይ ህይወት አቅጣጫ መሳትን ስለሆነ የሚያመላክተው መጥፋት ያንን ነው የሚያመላክት። ያው መጸለይ ያስፈልጋል ማለት ነው። ጸሎት አድርጌ ሰላምሽ እህቴ። እዛ ላይ ጽፌልሽ ነበር። ፍችልኝ እሺ። አሁን የተፈተው ይመስለኛል። እሺ፣ ደረጀ ሰላም። መቅዲ ቀደም ባሉት የህይወት ጉዞዬ የማያቸው ህልሞች በደንብ የማስታወሳቸው ናቸው። ዘጠና ፐርሰንት በተግባር የሚፈጸሙብኝ ነው። አሁን አሁን የማያቸው ህልሞች ሙሉ በሙሉ የማስታወስ ችግር አጋጥሞኛል። ህልም ያለው ነገር ግን የተቆራረጠ እጅ ሙሉ በሙሉ ለማስ የተቆራረጠ እንጂ ሙሉ ለሙሉ ማስቸገር አስቸግሮኛል። ለምንድን ነው ምልሽልኝ። እሺ ያው አንዳንዴ እንዲህ ዝብርቅ ያሉ ህልሞች ምናምን ስናኝ የሚያዝ ነገር ከሌላቸው ያው ቅዠት ነው። እንደገና ደግሞ ያው ያው ከበሌላ አንግል ያው መልእክት ሲኖር ነው፣ ጽድት ብሎ የሚታየን። ያው ከእግዚአብሔር ሲሆን መልእክት ነው፣ ጽድት ብሎ ይታየናል። ይሄ የሚያስጨንቅ ወይም ደግሞ የሆነ ተቆራርጦ ልንይዘው የማንችል ከሆነ አንድ ቅዠት ነው፣ ሁለት ደግሞ ያው ከሌላ ህልም የሚላክ ነው የሚሆነው። እና ያው ምን ማድረግ ነው የሚያስፈልገው መጸለይ ነው። ጸሎት በደንብ አድርግ። ያው ጸሎት ስናደርግ ግልጽ መልእክት ያላቸውን እናያለን። እና ያንን ማድረግ ነው የሚያስፈልገው። ኮንፊውዝድ ወዴ እንዳታልፊኝ። አገር ልገባ አስር ቀን የቀረኝ፣ ግን ሻንጣዬ ተበላሽቶብኝ አየሁ በህልም። በጣም ጨንቆኛል። እሺ ያው ጉዞ ልታረጊ ነው፣ ግን በህልም ሻንጣሽ ተበላሽቶብሽ ነው ያየሽው። ስለዚህ የሆነ እንከን እንቅፋት የሆነ ነገር እንዳይገጥምሽ ጸሎት አድርጊ። በመንገድሽ ላይ በጉዞሽ ላይ እንቅፋት እንዳይገጥምሽ በደንብ ጸሎት አድርጊ። ያንን ነው ክፉ ነለም ደጉልም ላይ ጸሎት አድርጊ፣ እንቅፋት ወይም አስቸጋሪ ነገር እንዳይገጥምሽ ለጉዞሽ ማለት ነው። ዮና ሴት ልጅ ዙሪያው ከታጠረ ሳር የለበሰ ሜዳ መሀል ህፃን እየዘለሉ የሚጫወቱበት አይነት ቅርጽ ስፋት ያለው አልጋ ላይ ተኝታ በአልጋው ዙሪያ እና ሜዳ ውስጥ ሙሉ እባብና እባብና አጋራ ግራጫ እንሽላሊት ዘንዶ ሆነው ሊበሏት አሰብስፈው እኔ ደግሞ ከአጥር ውጭ ሆኜ ልጄ በሏት እያልኩኝ እጮኋለሁ። ከልጅ አጠገብ ሁለት ቀይ ወንድ ህፃናት ነበሩ እና አንደኛው እጄን አስመልጥና ሰጠኝ እያልኩኝ አንስቶ ሊሰጠኝ ሲል ግራ አይኗ ይጠፋበታል። ከዛም እኔ ተሯሩጬ እንደምንም ገብቼ ሳነሳት ግራ አይኗ ጠፍቶ አየሁ። ይህ ህልም ባየሁ ሰሙን ልጄ ግራ አይኗ አሟት ሐኪም ጋር ወስጃት አልሻል ብሏት የቅድስት አርሴማን ጸበል ለአምስት ቀን እንደ ጠብታ ሳደርግላት ከርሜ ድኗል ነበረ እና ጨነቀኝ እህቴ፣ ምን ይሆን ወንድ ልጄ ደግሞ የአባይ ወንዝ ይመስለኛል እና የሆነች ሴት ህፃን ጋር በጨዋታ እየተሯሯጠ ዘሎ ወንዙ ውስጥ ገባ። ገብቼ ላወጣ ብዬ ብል ወደ ወንዙ መውረጃ ጭቃ አለ እና መውረጃው አልቻልኩም። ሁለት ጸይም ሴቶች ስጠይቃቸው እቃ በቃ አምልጦሻል፣ ገብቷል፣ ወንዙ ወስዶታል እያሉ ተስፋ ቆርጬ ሳለቅ ሳየው ዘንድሮ ማበዴ ነው መቅዴ ህልም ብዙ ጊዜ አያለው። ህይወቴ ተወሳስቦ በጭንቀት ለሞት ነው። አይዞሽናት ናት። ያው እንደዚህ የሚያስጨንቅ ነገር ስናይ ክፉን ህልም ደጉን ህልም ብለን መጸለይ ላይ ነው። ያው ፈተና ይኖራል፣ ግን ምን ማለፍ የምንችልበት ደግሞ መሳሪያ እጃችን ላይ ነው። መጸለይ ላይ ነው። ጸሎት ማድረግ ነው። ክፉን እንዲያርቅልሽ መጸለይ ላይ ነው የሚያስፈልገው ህልምሽ እሺ ያው ሜዳው ላይ ሳር ነው ያለው። ቆንጆ ነው ሳሩ ግን፣ አልጋ ላይ የመተኛተው ቆንጆ ነው። አልጋ ጸጋ ነው ጥሩ ነው። ግን በአልጋው ዙሪያ እና ሜዳ ሙሉ እባብ መሆኑ፣ እባብ ሰይጣን ነው በዙሪያ የሚዋጋ ሴጣን እንዳለ ነው የሚያመላክትሽ። እንሽላሌቶችም እንደዛው። ዘንዱ ደግሞ የዛር መንፈስ ነው። ስለዚህ ይህም በደንብ ባርከሽ መጸለይ ይኖርብሻል። ጸሎት አድርጊ፣ አስነክሪያት ልጅሽን፣ በደንብ ጸሎት አድርጊ። ከአጥሩ ውጭ ሆኜ በሏት እያልኩኝ እጩኋለው፣ ያስጨነቀሽ ነገር እንዳለ ጩኸት፣ ያው ጭንቀት ነው። ጭንቀ ከጭንቀትሽ እንደምትገላጊ ነው ጩኸቱ፣ ያንን ነው የሚያመላክትሽ ህፃናቱ ማየ መንፈስ ቅዱስ ሲሳይን ነው የሚያመላክትሽ። አንደኛው ልጄ አስመልጥና ስጠኝ አልኩት፣ አንስቶ ይሰጠኝ ሲል ግራ አይኗ ይጠፋባታል። እሺ፣ ተስለሻል። ስለት የተሳልሹ ነገር ካለ አስገቢ። ስለት ካለ ማለት ነው። አይን መጥባት ስለት ነው። ስለት ካለ አስገቢ ማለት አሁን ልጅ ሻሟት የሰጠሻት እምነት ጠብታ ተጠቅሜ ነው ጸበል ተጠቅሜ ሄዳነችን ያልሽኝ። ስለዚህ ያው ከተሳልሽ አስታውሺ፣ የተሳልሹ ነገር ካል አስገቢ። ያንን ነው የሚያመላክተሽ፣ እንደዛ አድርጊ። እንደ ጠብታ ሳረግላቻሽ ሲማ ጸበል ያል ከተሳልሽ እንደዛ አድርጊ ያው ሌላኛው ደግሞ የአምፓ ወንዝ ይመስለኛልና የሆነች ሴት ህፃን ጋር በጨዋታ እየተሯሯጡ ዘሎ ወንዝ ውስጥ ገባ ገብች ላወጣው ብል ወንዙ መውረጃ ጭቃ አለው። ጭቃ ፈተና ነው። ጭቃ ኃጢአት ነው። መከራን ነው ጭቃ የሚያመላክተውና ያው አምልጦሻል ሲሉሽ ማየትሽ በደንብ ጸሎት አድርጊ ፈጣሪ ያለ። በደንብ ጸሎት አድርጊ። ክፉንልም ደጉልም ብለሽ ጸሎት አድርጊ። ለቅሶ ግን ያው ደስታ ነው። የሆነ ካስጨነቀሽ ነገርም እንደምትገላገኝ ነው ስጮ ይሄን ያየሽው፣ እንደገና ደግሞ ስታላቅሽን ያየሽው። ስለዚህ ለቅሶ ደስታ ነው። ያው በደንብ ጸል ነገሮች ይስተካከላሉ። ያው በልጆች ፈተና ነው፣ ግን ጸሎት አድርጊ ማይስተካከል ነገር የለም። ክፉንለም ደጉልምለም አምላክ ጊዮርጊስ ወዳይ ምላሽ በደንብ ዛልይ